የትምህርት ጥራትና አጠቃላይ ላይ በዘርፉ የሚታዩ ችግሮች ምክንያታቸውም ሆነ መፍትሄያቸውም ሲተነተን መልሶቹ ቀጥተኛና ቀላል እንዳሉና የበርካታ ባለድርሻዎች የጋራ ግንዛቤና ርብርብ የሚጠይቁ መሆናቸውን የተጀመረው የትምህርት ሪፎርም አመላካች ነው። ዩኒቨርሲቲዎች ለተቋቋሙበት ዓላማ ነው መትጋት ያለባቸው። ስለዚህ መለኪያዎችም በመማር ማስተማሩ፣ በምርምር ፈጠራና ኢኖቬሽን እንደገና ደግሞ ከአስተዳደር ጋር የተያያዘ የመልካም አስተዳደር ጉዳዮችን ከዩኒቨርሲቲዎች ዓለም አቀፋዊነት ጋር የተያያዘ ነው። ከማህበረሰቡ ጋር ያላቸው ትስስር፣ እነዚህ አንኳር ጉዳዮችን የያዙ የቁልፍ መለኪያዎች ናቸው። የከፍተኛ ትምህርት ተቋማት በመማር ማስተማር በምርምርና በማህበረሰብ አገልግሎት ሚናቸው እንዲያድግ ይጠበቃል። ለዚህም ነው ከትምህርት ሚኒስቴር ቁልፍ የውጤት አመላካች አፈጻጸም ውል ስምምነትን በማከናወን ወደ ተግባር የገቡት። የከፍተኛ ትምህርት ዋናው ዓላማ በጣም ውጤታማ የሆኑ ሀገርን የሚጠቅሙ የሀገርን እድገት የሚያፋጥኑ የሰው ኃይሎችን ማፍራት ነው። ከዛ ባለፈ በጣም ጠቀሜታ ያላቸው አገራችን ያለባትን ችግሮች መሰረት ያደረጉ የምርምር ውጤቶችን እየሰሩ ለሀገር ማበርከት ነው። የከፍተኛ ትምህርት ተቋማቱ በተለያዩ የትምህርትና የምርምር ስራዎች ራሳቸውን በማብቃት ረገድ የሚጠበቅባቸውን ማበርከት እንዲችሉም የትምህርት ዘርፉ ሪፎርም እድል ሰጥቷል። ዩኒቨርሲቲ አፕላይድ ሳይንስ ዩኒቨርሲቲ ነው ካሉ 14 ሌሎች አፕላይድ ሳይንስ ዩኒቨርሲቲዎች ጋር የተመደበ ነው። በኢንዱስትሪ ላይ ትኩረት አድርጎ ይሰራል። ለኢንዱስትሪው ዝግጁ የሚሆኑ ተማሪዎችን፣ ምሩቃንን ያፈራል። እዛ ደግሞ ኮምፒት አድርገው ውጤታማ ወይም ፕሮዳክት የሚሆኑ ዜጎችን ለማምረት ነው። ስለዚህ ይሄ የሪፎርሙ አካል ነው። ዩኒቨርሲቲዎችም ለተፈራረሙበት የውጤት ስምምነት ውል ተግባራዊነት እንደሚተጉ በመግለጽ የከፍተኛ ትምህርት ተቋማት ራሳቸውን በለውጥ መስመር ውስጥ ሊቃኙም እንደሚገባ በማንሳት ነውም ከፍተኛ ትምህርት ለውጥ ሊያሳካ ያሰበው ቦታ ጋር ለመድረስ አንዱም ትልቁ ቁልፍ ስራ ይሄ ነው ማለት ነው ከዛ አንጻር ለወለጋ ዩኒቨርሲቲም እጅግ በጣም ጠቃሚ ነው። ምክንያቱም የሚጠበቅብን ከትምህርት ሚኒስቴር ጋር ተወያይተን ተከራክረን ተስማምተናል። ስራ መስራት ብቻ ሳይሆን መለካት አለበት። የሚለካው ደግሞ በልፋ ሳይሆን በውጤት ነው። በትምህርት ሚኒስቴር በኩል ድጋፎችና ክትትሎች አስፈላጊ ስለመሆናቸው ተነስቷል። ዩኒቨርሲቲዎችን ከሚመሩት አስተዳደር ቦርድ ጋር በመሆን በየጊዜው እየገመገመ ጠንካራ ጎኑን እያጠናከረ ክፍተት ያለበት ቦታ ደግሞ ክፍተቱን እየዘጋ ከሄደ በአጭር ጊዜ ውስጥ የታሰበውን ለውጥ በከፍተኛ ትምህርት ዘርፍ ማሳካት ስለሚያስችለን ለወለጋ ዩኒቨርሲቲ በአጠቃላይ ለመንግስት ከፍተኛ ትምህርት ተቋማት እጅግ በጣም አስፈላጊ ነገር ነው። የትምህርት ሚኒስትር ፕሮፌሰር ብርሃኑ ነጋ የከፍተኛ ትምህርት ተቋማት ተመራጭና ተወዳዳሪነታቸውን ሊያጎሉ እንደሚገባ ሲገልጹ ከመንግስት ከፍተኛ የትምህርት ተቋማት ጋር ቁልፍ የውጤት አመላካች አፈጻጸም ውል ስምምነት ወቅት ባስተላለፉት መልእክት ይህንኑ አንስተዋል። በዛ ኤሪያ ላይ ስኮላርሽፕ ፈልገን ተማሪዎች ቶሎ ሰልጥነው እንዲመጡ ለማድረግ የምንችል ከሆነ እንዴት እሱን የኛም ኢንትረስት ስለሆ አክሬዲቴሽን ፕሮሲጀር በደንብ ተዘጋጁ የአድሎ እና የእንትን የሌለው የዩኒቨርሲቲዎቻችንን ኮምፕተንሲ በደንብ መለካት የሚችል የአክሬዲቴሽን ኢንዲፔንደንት የሆነ የአክሬዲቴሽን ፕሮሰስ እንጀምራለን። ትምህርት ሚኒስቴር በከፍተኛ ትምህርት ልማት ዘርፍ ለ2018 ዓ ም ሊተገበሩ በታቀዱ ቁልፍ የውጤት አመላካች ከመንግስት ዩኒቨርሲቲዎች ጋር የአፈጻጸም ውል ስምምነት ዩኒቨርሲቲዎቹ የቦርድ አመራሮች በተገኙበት አካሂዷል።